ህይወታቸውን በላቂ አገልግሎትና ሰብአዊነት የደመቀ እንዲሆን ባደረጉት ኢትዮጵያዊት ወይዘሮ ገነት ገብረ ክርስቶስ ከዚህ ዓለም በሞት መለየታቸውን ስናበስር ከባድ ሐዘን ይሰማናል። ወይዘሮ ገነት በህክምና ስረዱ ቆይቶ በዩናይትድ ስቴትስ ውስጥ መያዝያ 20 ቀን 2017 ዓ ም በ77 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጥቅምት 21 ቀን 1941 ዓ ም ከአባታቸው ከአቶ ገብረ ክርስቶስ አስፋሃና ከእናታቸው ኒጽቲ አሰገዶም በአስመራ ከተማ የተወለዱት ወይዘሮ ገነት በልጅነታቸው ወደ ኢትዮጵያ መጥተው የመጀመሪያና ሁለተኛ ደረጃ ትምህርታቸውን በሊሴ ገብረ ማርያም ትምህርት ቤት አጠናቀው ለተሻለ ትምህርት ወደ አሜሪካ ተጓዙ። በሰንትራል ስቴት ዩኒቨርሲቲ የከፍተኛ ትምህርት ድግሪያቸውን ከቺካጎ ዩኒቨርሲቲ ደግሞ የማስተርስ ድግሪያቸውን በሶሻል ወርክና ዴቨሎፕመንት ተቀብሏል። ከዛም ለአጭር ጊዜ ወደ ኢትዮጵያ ተመልሶ በአዲስ አበባ ዩኒቨርሲቲ በማስተማር አገልግሏል። በመቀጠልም እንደ አውሮፓውያን አቆጣጠር በ1982 ዓ ም የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ውስጥ የ28 ዓመታት ታላቅ የሙያ ዘመን ጀመሩ። ወይዘሮ ገነት አማርኛ፣ እንግሊዝኛና ፈረንሳይኛ ቋንቋዎችን አቀላጥፎ የሚናገሩና የሚጽፉ ነበሩ። ወይዘሮ ገነት በሰብአዊ እርዳታ በቆዩባቸው ፍሬያማ ዓመታት በአፍሪካ፣ በኤሲያና በአሜሪካ አይጉራት ውስጥ ባሉ ወሳኝ አመራርነት ቦታዎች አገልግሏል። በአለም ላይ እጅግ ፈታኝ በሆኑ አካባቢዎች የተወሳሰቡ ሰብአዊ ስራዎችን የድንገተኛ አደጋ ምላሾችንና የስደተኞች ወደ አገራቸው የመመለስ መሪያ ግብሮችን በመምራት ግንባር ቀደም ሚናን ተወጥተዋል። የእርሳቸው ስራ በኬንያ ለነበሩ ስደተኞች እርዳታን ማቀናጀትን ከ1991 እስከ 94 በናይጄሪያ የላይበሪያ ስደተኞችን ወደ አገራቸው መመለስን ማስተዳደርን 2007 እስከ 2008 በሩዋንዳ የዘር ጥፋት በኋላ ሽግግርና የእርቅ ሂደቶችን መደገፍን፣ 2008 እስከ 2010 በዩናይትድ ስቴትስ እና በካሪቢያን ለስደተኞች ዳግም ማስፈሪያ የበላይነትን ከ2000 እስከ 2004 እንዲሁም በፓኪስታን ለሚሊዮኖች አፍጋን ስደተኞችና ለተፈናቀሉ ፓኪስታናውያን የተደረገውን ሰፊ ዘመቻ መምራትን 2004 እስከ 2010 ያጠቃልላል። ተግባራቸውም የስደተኞችን መብት ማስከበርና ባለም አቀፍ ደረጃ ፖሊሲዎችን መቅረጽን ያካተተ ሲሆን ልዩ የአመራርና የዲፕሎማሲ ኪሎትን አሳይተዋል። በስራቸውም ላበረከቱት አስተዋጽኦም ከበርካታ ሀገራት ሽልማቶችን ተቀብሏል። ከእርዳታ ድርጅት ጡረታ ከወጡ በኋላም ወይዘሮ ገነት ለውድ አገራቸው ኢትዮጵያ ያላቸውን የአገልግሎት ቁርጠኝነት ቀጥሏል። ከ2011 ዓ.ም ጀምሮ በአዲስ አበባ ምዕራብ ሮታሪ ክለብ ውስጥ በበጎ ፈቃደኝነት በማገልገል በተለይም በትምህርት ቤቶች ውስጥ የተማሪዎችን ሁኔታ ለማሻሻል የታለሙ ፕሮጀክቶች ላይ ትኩረት አድርገዋል። ከእነዚህም መካከል በማንበብና መጽሐፍ የንጹህ ውሃንና ንጽህና ድጋፍ የምግብ ፕሮግራሞችንና ሰላምንና አንድነትን የተመለከቱ ዘመቻዎች ይገኙበታል። ለሀገራቸው ጥልቅ ፍቅር የነበራቸው አገር ወዳድ እንዲሁም ጠንካራ መንፈሳዊ ህይወት ያላቸው ወይዘሮ ገነት ገብረክርስቶስ ህይወታቸው ደግነት ሰብአዊነትና ከራስ በላይ ለሌላ የመኖር አንዱ ምሳሌ ነው። በብዙ አስርት ዓመታት የድካም ስራቸው በሚሊዮኖች በሚቆጠሩ ሰዎች ህይወት ውስጥ የማይረሳ አሻራ አሳርፏል። ወይዘሮ ገነት ባለትዳርና የአንድ ልጅና የልጅ ልጅ እናት ነበሩ። ወይዘሮ ገነት በልጃቸው በወንድም እይቶቻቸው በወዳጆቻቸውና በጓደኞቻቸው ዘንድ በናፍቆት ይታወሳሉ። ወይዘሮ ገነት ገብረ ክርስቶስ ላበረከቱት ታላቅ አስተዋጽኦና በእውነትም አገልግሎት ለኖሩት ህይወት እናስታውሳቸዋለን። ነፍሳቸው በሰላም ትረፍ ማክሰኞ ሚያዝያ 28 2017 ዓ.ም ተምረት ከጠዋቱ አንድ ሰዓት ጀምሮ በስላሴ ካቴድራል ቤተ ክርስቲያን በሚደረገው የጸሎት ዝግጅት ላይ እንዲገኙልንና በስማቸው የተዘጋጀውን ጸበል ጽድቅ እንዲቀምሱልን ስለ ወዳጅ ዘመዶቻቸውን አስተዋውቀዋል ክብራትና ክብራን የዩቱብ አድማጮች እጅግ አሳዛኝ መረጃን ታላቅ ሰው ሲያርፍ በጣም ሀዘን ብዙዎች ላይ ይፈጥራል። በተለይ ከሚዲያችንም ጥልቅ አዘንን ለመግለጽ እንወዳለን። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኘ። ሰላም ቆዩልኝ።